በማዕከላዊ ኢትዮጵያ ክልል ከግንቦት ስድስት እስከ 15 ቀን 2017 ዓመተ ምህረት ለሚሰጠው የተቀናጀ ኩፍኝ በሽታ መከላከያ ክትባትና የጤና ዘመቻ ዝግጅት መጠናቀቁ ተገለጸ። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የጤና ፕሮግራሞች ዘርፍ ኃላፊ አቶ አሸናፊ ጴጥሮስ ክልላዊ የተቀናጀ የኩፍኝ መከላከያ ክትባትና የጤና ዘመቻን አስመልክቶ ጋዜጣዊ መግለጫ የሰጡ ሲሆን መግለጫውም እንደሚከተለው ቀርቧል። አጠቃላይ የጤና ፖሊሲ በሽታን መከላከልና አክሞ ማዳን ነው። ያው ለአራተኛ ዙር የተሻሻለውን ፖሊሲ ማዕከል የሚያደርገውና ከዚህ አንጻር የመከላከል ስራን መሰረት አድርገን ስንሰራ የክትባት በተለይም የህፃናትን ሞት ህመምና የአካል ጉዳት ከመቀነስ አኳያ ትልቅ ድርሻ ያለው ነው። ይሄም በመሆኑ በሀገራችን በርካታ ለውጦች መጥተዋል። ስለዚህ የህፃናትን ሞት ከመቀነስ አኳያ የክትባት ድርሻ ትልቅ ነው ብሎ መውሰድ ይቻላል። ሆኖም ከዚህ በፊት የነበረው የአጠቃላይ የዘመቻ ስራችን በተናጠል አንድን ተግባር ብቻ ማዕከል ያደረገ ወይም አንድን ተግባር ብቻ ማዕከል ያደረገ የዘመቻ ስራዎች ናቸው የነበሩት። እነዚህ ስራዎችን በአዲስ መልክ ማስኬድ አስፈላጊ ሆኖ በመገኘቱ ስትራቴጂ ተነድፏል። በተለይም የተቀናጀ የዘመቻ አገልግሎት መስጠት ማለት ነው። እና በዚህም እንደ ሀገር ሰፋፊ ተሞክሮ ለሌላም ሀገር ጭምር ትምህርት ሊሆን የሚችል እንደ ሀገርም ደግሞ በሀገራችን ትምህርት ሊሆን በሚችል መንገድ መሄድ አለበት በሚል ይህንን ዘመቻ ለየት የሚያደርገው እሱ ነው ማለት ነው። ስለዚህ የተቀናጀ የኩፍኝ ክትባት ዘመቻ ነው በቀጣይ ጊዜ ላይ የምናስኬደው ይህንን ዘመቻ የጤና ዘመቻ ልንለው ጭምር እንችላለን። በርካታ ተግባራትን ውስጡ ላይ ስለሚያቅፍ ማለት ነው እና ስለዚህ ዘመቻው በዋናነት በሀገር ደረጃ ከ17 ነጥብ 5 ሚሊዮን አካባቢ ከአምስት ዓመት በታች ያሉ ህጻናት ይከተባሉ ተብሎ ነው የሚታሰበው እና ከኛ ክልል አንጻር ደግሞ አንድ ሚሊዮን 19 ሺህ 611 አካባቢ ከአምስት ዓመት በታች ያሉ ህጻናት የኩፍኝ ክትባት ይወስዳሉ የሚል ነገር እና ያለውን ይህንን እቅድ አቅደን ነው እየሰራን ያለ ነው። ከዚህ አንጻር ይሄ ዘመቻ ከግንቦት 6 እስከ 15 ለተከታታይ አስር ቀን የሚሰጥ ዘመቻ ነው። የቅድመ ዝግጅት ስራዎች ተጠናቀዋል። በተሟላ መንገድ ሁሉም አካባቢ ላይ ለዘመቻ የሚያስፈልጉ ግብአቶች የገቡበት ሁኔታ ነው ያለው ማለት ነው። ይህንን ዘመቻ ከሌላው ጊዜ የተለየ ያደርገዋል ብለን ስናነሳ የተቀናጩ ተጨማሪ ስራዎች አሉ፣ ልክ እንደ ክትባቱ የሚሰጡ ማለት ነው። ከዚህ ውስጥ አንዱ የክትባት ያልተከተቡ ህጻናትን መለየትና መከተብ ነው። ሌላ ደግሞ በተለያየ ምክንያት ክትባት ወስደው ያቋረጡ ህጻናት ካለው ካሉ እነዚህ ህጻናት እንዲከተቡ የማድረግ ስራዎች ናቸው የሚሰሩት ማለት ነው። ሌላ ከምግብ እጥረት አንጻር የልየታ ስራ ነው። የልየታ ስራ ከአምስት ዓመት በታች ያሉ ህጻናት ናቸው ይህን ክትባት ሊወስዱ የሚመጡት። ስለዚህ ይለዩና ለምግብ እጥረት ሁሉም ህፃን የልየታ ስራ ይሰራል። የምግብ እጥረት ያለባቸው ህጻናት ደግሞ ተለይተው ወደ ጤና ክላ ወደ ጤና ጣቢያ እንዲሄዱ ይደረጋል ማለት ነው። ሌላ የእድገትና ክትትል ስራ ነው የሚሰራው። ሌላኛው የሚያጠቡና ነፍሰ ጡር የሆኑ እናቶች ህጻናትን ይዘው ስለሚመጡ እየተለዩ የልኬት ስራ የልየታ ስራ ይሰራል ማለት ነው። እነሱንም በመለየት ወደ እጥረቱ ያለባቸውን የምግቡ እጥረቱ ያለባቸውን ወደ ጤና ተቋማት እንዲሄዱ የማድረግ ስራዎችን ይሰራል ማለት ነው። ሌላኛው የተቀናጀ የሚያደርገው ህፃናት ሲመጡ የታመሙ ህፃናት ካሉ መለየት ነው። ለይተው ወደ ጤና ተቋማት እንዲሄዱ የማድረግ ህመም ያለባቸውን ወደ ጤና ተቋማት እንዲሄዱ የማድረግ ስራ መስራት ነው። ከእናቶች አንጻር ደግሞ በተለይም ፊስቱላ፣ የማህፀን ውልቃት እነዚህ እነዚህ ችግሮች ያለባቸውን የሴቶች ንብረት አደረጃጀት ታች አለ። ይህንን አደረጃጀት በመጠቀም በመጠየቅ ወደ ጤና ተቋም ምልክቱ ያለባቸውን ለይቶ ወደ ጤና ተቋም እንዲሄዱ የማድረግ ስራ ይሰራል ማለት ነው። ስለዚህ እነዚህ የተቀናጁ ተግባራት ሲፈጸሙ በአግባቡ መመዝገብ አለባቸው። ዶክመንት መደረግ አለበት። ሪፖርትም ደግሞ በአግባቡ ሪፖርት መደረግ አለበት ማለት ነው። የጤናው ላይ ሁላችንም እንደምናውቀው የሪፖርት ስርዓት አለ። ከታች ጀምሮ በዳታ ነው ተጠቅመን የምንያስገባው እዛ ላይ እንዲያስገቡ የማድረግ እና በየወቅቱ የተሰራውን ደግሞ በየወቅቱ ሪፖርት እያደረጉ የመሄድ ስራ ነው የሚሰራው ማለት ነው። ስለዚህ እነዚህ ተግባራት ይሄንን ዘመቻ በተለየ መንገድ ለክትባቱ ብቻም ሳይሆን ለሁሉም ላስቀመጥኳቸው ተግባራት ውጤታማ እንዲሆኑ የሚሰራ እንደሆነ መውሰድ ያስፈልጋል። ሌሎች ባለድርሻ አካላት አሉ። ይህ ተግባር ውጤታማ እንዲሆን የትምህርት ተቋማት አሉ። በትምህርት ተቋማት ላይ ምን ሚዲያ ተጠቅሞ ግንዛቤ መፍጠር ያስፈልጋል። የሴቶችና ሕፃናት የሴቶች ህብረት አደረጃጀቶች አሉ። ይህንን በተቀናጀ መንገድ ውጤታማ እንዲሆን የማድረግ ስራ መስራት ያስፈልጋል። የሃይማኖት አባቶች እና ተጽዕኖ ፈጣሪ ሰዎች አሉ። እነዚህም የክትባቱን ጠቀሜታ ግንዛቤ በየደረጃው እየተፈጠረ ስለሄደ ይህንን በመረዳት ህጻናት እንዲከተቡ የማድረግ ስራ በሚያገኙት አጋጣሚ ሁሉ መልዕክት እንዲያስተላልፉ የማድረግ ስራ መሰራት አለበት። ሚዲያ አለ። ሚዲያ በተለይም ፍላጎት ከመፍጠር እና ግንዛቤ ከመፍጠር የዘመቻውን ጊዜ ከማሳወቅ፣ በአካባቢ ቋንቋ እንዲረዱ ከማድረግ አንጻር ሰፊ ስራ እየሰራም ነው። ከዚህ በኋላም መስራት አለበትና እነዚህን ተግባራት ደግሞ በየደረጃ ያለው አመራር አቀናጅቶ ለዘመቻ ውጤታማነት መምራት ያስፈልጋል ማለት ነው። ስለዚህ እነዚህ በተሳካ መንገድ ማስኬድ ከቻልን በየአካባቢው የሚፈጠሩ ይህንን ክትባት ባለመውሰዳቸው ምክንያት የሚታመሙ ህጻናት እነዚህን ህጻናት ለማስታመም ደግሞ የሚጠፋ ጊዜ በወላጆች ይሄ በምርታማነት ላይ የሚያሳድረው ተጽዕኖ እጅግ በጣም የሰፋ ነው። ስለዚህ በዚህ ዘመቻ ሌላ የተለየ የሚያደርገው በተለይም መድረስ በተለያዩ ምክንያቶች ያልደረስናቸውን ህጻናት ከመድረስ አኳያ የተለያየ ትኩረት ተሰጥቶ መሰራት አለበት ማለት ነው። በውይይት ወቅት ላይ ሲነሳ የነበረውን ሰምታችኋል። ስለዚህ ጎዳና ላይ ያሉ ህጻናት በተለያየ ምክንያት በተለይም ህብረተሰቡ የሚኖርበት አካባቢ የሆነው ከቶፖግራፊ ከመሳሰሉ ጉዳዮች አንፃር ርቀት ያለባቸውን አካባቢዎችን ለይቶ አንድም ህፃን ሳይከተብ እንዳይቀር የማድረግ ስራ መስራት ያስፈልጋል። በቀስቀሳ ወቅትም ከአምስት ዓመት በታች ያሉ ህፃናት ናቸው ተብሎ መቀስቀስ ያለበትና በዚህ ሂደት እየተለዩ አግባብነት ያለውን ክትባት እንዲከተቡ የማድረግ ስራ በተለይም ከኩፍኝ አንጻር ከዘጠኝ እስከ ሐምሳ ዘጠኝ ወር ድረስ ያሉ ህጻናት እየተከተቡ የሚሄዱት ነው የሚሆነው፣ ማለት ነው። ስለዚህ ለዚህ ዘመቻ መሳካት በየወቅቱ ስራዎች ታስክፎርስ ተቋቁሞ እየተገመገመ እየሄደ ነው። ዘመቻውም እስኪያልቅ ድረስ በዛ አይነት መንገድ በየቀኑ እየተገመገመ ነው የሚሄደው። የተለያዩ ባለድርሻ አካላት አጋር ድርጅቶች በሀብትም ቴክኒካል ድጋፎችም እያደረጉ ያሉበት ሁኔታ ነው ያለው ማለት ነው። እና እንደኛ ክልል አጠቃላይ የቅድመ ዝግጅት ስራችንን ስንገመግም ዘመቻውን የምናሳካ እንደሆነ በዚያው አጋጣሚ ማረጋገጥ እፈልጋለሁ። እጅግ በጣም አመሰግናለሁ።